ቤት የተከበረ ቤት ነው። ምን ይጎልበታል? አሁን የተናቀ ቤት ነው ብዬ አለው እኮ እንደዛ ከሆነ እንደዛ ማታሰብ ከሆነ ሻንጣውን ወይኔ የበላቸው ሴት ልጅ በአደባባይ ተዋረደች። እውነቴን ነው የምላቸው በአደባባይ ተዋረደች። ቺ ጠጋ ጠጋ ማለት እቃ ለማንሳት ነው። አዎ እቃ ለማንሳት ነው። ቤተሰብ ነገማ ሻንጣዋ ቀርቶ ማለት ነው። ቤቱን ራሱ የምትኖሩበትን ቤት ማለት ነው። የአብርሃን ቤት ሆኖ ይገኛል። ታያላችሁ። ምን አለች በሉ አንቺ ለፍራንክ ራሱ ቢሆን ሻንጣ ተሸክመች ትሄጃለች። እንደ ማለቴ እኔ እንትና አስደስቶኛል። ማነው ፈረንጁ? ፈረንጁ አንቺ የምትወጪ ከሆነ እንወጣለን። ቀድመሽ ውጪ። አዎ ቀድመሽ ውጪ ያላት። ከውርደት ይሻላል። ቅሌት ይሉሃል ይሄ ነው። እንደዛ ትል ነበር እናቴ ከውር ማውርደት ይሻላል፣ ቅሌትን ነበረ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድነት ከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊንክ ታና ናችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ውሽሚት እንግዲህ አዎ፣ ውሽሚት ናት። እኔ ቤት አይመለከተኝም። ምን ስራ ነው? ለምን ትሳደባለሽ? ልትሆን ይችላላችሁ። ሴት ልጅ ራሷ ክብራን ጠብቃ ትስራ እንጂ፣ ዝቅጥ ብላ ውርድ ብላ እንድትሰራ አልፈልግም። ስለዚህ ውሽሚት ናት ማለት ነው። እና እንግዲህ ሻንጣዋን ተሸክማ ፕራንክ አደርጋለሁ ብላ በፕራንክ መልኩ ነገ መግባቷ አለመግባቷ ዋስትና የላችሁ። የማንዳንድሽ ዝም በለው ይባሉ አዎ፣ እኛን ከመውቀሳችሁ በፊት። ስለዚህ ሻንጣውን ተሸክማ እንግዲህ፣ እኔ እናንተ አዲስ አበባ ሄዳችሁ እንዴ? ወይ አፈር ብሎ በቃ፣ አሁን ጋይ ስኔ የገባኝ እውነቴ ነው ብላችሁ ሩታዬ ወልዳ፣ ታርሳ፣ ጨርሳ ራስነቷ ጨርሳ እስከምትወጣ ድረስ እችኝቱ ዘልዛላናት ከአብርሃም ጋር የምትመጣ አዎ፣ እመኑ እውነቴ ነው ብላችሁ በቃ እነሱ ናቸው። ስለዚህ ለዩቱባቸው ገዝተዋታል። አዎ፣ እና ሩታዬ እንዴት ብለሽ ልትፈቅጂ ይቻል? ባልሽን ቻልሽ ባልሽን እንዴት አደርግሽ ሌላ ሴት ጋር እንዲሰራ ፈቀድሽ? ኧረ በህግ አምላክ የሆነብሽ ታይ ሩታዬ፣ አሁን አብርሃም ቅድም ማለት ነው። ከነረሙ እናት ጋር መታ አይተናል። የምሬ ነው የምላችሁ። በቃ ኧረ አብርሃም አደብ ሊገዛ ነው። በቃ ከትልልቆቹ መጨመር ጀመረ አልኩኝ። የምሬን ነው ቅድም መጥቷል ነው። በጣም ነበረ ደስ ያለኝ እና እዚህ ጋር ደግሞ አሁን ስመጣ እሱ ቤት ደግሞ ጨራሽ የሚለቀቀው ቪዲዮ ዝፍጥ የሆነ ቪዲዮ ለቀቁ። እንዲሁ አብረ አመረ በፈጠረ በሕግ አምላክ ይሁንብ ከትልልቆቹ ከወንዶች ጋር ስራ የሚያምርበት ያ ነው። የምሬን ነው የምላቸው ቤተሰብ። በቃ ሰው እኮ ታከብሩታላችሁ። ይከበራል በሚያደርገው ነገር እና በሚያደርገው ነገር ይዋረዳልም፣ ይከበራል። አሁን እነ ረሞ ጋር የሰራ ቪዲዮ ትላንትና አምጥቶ ሼር ያደረገለት ቪዲዮ ያ ልጅ በቀሶሶነ ያስደስቶኛል። በተለይ የዛሬው ደግሞ ማለት ነው ከነ ረሞ እናት የመጣበትን አሁን እዚህ ጋር ደግሞ መጣና ጭራሽ መጣችብን እኮ እሱ ደግሞ በሱ ቻናል በራሷ ቻናል ትጫን። በቃ አብርሃም ቆሻሻ ነገር በቻናል ላይ አትጫን በሕግ ብለኪው ነበር። ከዚህ በኋላ የልጅ አባት ና እንደውች ለፕራንክ ብላ ሻንጣ ተሸክማ መጣች እኮ። ለማንኛውም እንግዲህ ቁም ሳጥኑ መደርደሪያውን አሳዩኝ ልደርድርበት። እንግዲህ ተመልከቱልኝ እናንተ፣ እንዴት ብላ ነው ሴት ልጅ በዚህ ልክ የምትወርደው? በፈጠራችው እንዴ እኔ ፕራንክ ይሁን ምን ይሁን ተገዝታ ነው አውቃለሁ፣ ቤተሰብ የምር ተገዝታ ነው። ይህንን አምናችሁ ተቀበሉ። ሩታዬ ወልዳ እስከምትነሳ ወልዳ አራስነቷ ጨርሳ እስከምትነሳ ድረስ እሷ እንደምትሰራ እኔ መጀመሪያም ላይ ሀ ብላ እንደ መጣት ስራስ ተናግሮኛል፣ አውቅ ያለው ጅምርም ላይ ማለት ነው። እስከ መጨረሻ ሩታ አራስነቷ ጨርሳ እስከምትወጣ ድረስ እሷ ናት የምትሰራው ከአብርሃም ጋር ማለት ነው። ግን ራሷን ዝቅ የሚያደርግ ስራ እስከሆነ ድረስ ያስጠላል። በነገራችን ላይ ቤተሰብ አንድ ነገር ልንገራችሁና ማታ አብርሃም የሸረተለትን ልጅ የሄርሜላ ባል ነው የተባለ ማለች ነው እና እንደ ሄርሜላ ባል እኮ የአዋሳ ልጅ አይደለም እንዴ ነው እንዴ እኔ ምን አውቄ እኔ አላቅ ማውቀው ታሪክ የለም ሊሆንም ይችላል እነሱ ጢባጢቤን የሚጫወቱብን ለምደዋል ስለዚህ ከትንሽ እስከ ትልቅ ስለለመዱ ምናልባት ጢባጢቤ ሊጫወቱብን ይሆናል እንግዲህ ይሄ ና ጠጋጠጋ ሩታዬ ነገ አሁን ዛሬ ላይ ያስቀመጥሽ ውቃ ነገ በስርዓት ባስቀመጥሽው ቦታ እንደማታገኘው ሀንድራንድ ፐርሰንት እርግጠኛ ነኝ እኔ መቶ ፐርሰንት ማለት ነው። ምክንያቱም አንዳንድ ሴቶች ልክስክስ ናቸው። ልክስክስ ስለሆኑ የባለትዳርን ወንድ ይጣፍጣቸው ይሆን። ለምን እንደሚመኙትን ማቀው ታሪክ የለም እና ሩታዬ፣ ለማንኛውም አንቺ ብቻ በሰላም ተገላገይ፣ በሰላም ውለጅ። አንቺ እኮ ፈቅደሽ ነው አ ፈቅደሽ ነው እኮ፣ እኛ ግን ጨጓራችን ይቃጠላል። አሁን እቺ ሴት ማለት ነው። ቤተሰብ ግን ከእነሱ ጋር አብራ ለመኖሯ ዋስትናለን እውነት ነው የምላችሁ። አው ሴት ስለሌለ ቤት ውስጥ ወንዶች ብቻ ስለሆኑ ደግሞ እኮ አብርሃም ብቻ አይደለም ያለው ቤታቸው ውስጥ እነ እዩ እነ አቤላ እነ ማነው ስሙ ይሄ እያሱ እያሱ፣ ፈረንጁ እኮ ስሙ እያሱ ነው። እሱ ሁላቸውም እዛ ነው የሚኖሩት አይደለም። ስለዚህ ለእነሱ ምግብ ልታበስል ቁጭ ልትል ይሆን እንደዛ እንደው። ታባልግብናለች ኮ ልጆቹ፣ ትጨርስብናለች ኮ ቤተሰብ ከተቀመጠች እነሱ ጋር። እውነቴ ነው የምላችሁ እንዴት ሰልፍ ነው የምንወጣው። እምነት ሰልፍ ነው የምንወጣው። እች ልጅ እነሱ ከቁጭ ወይኔ ግ የበላ ብላችሁ አብርሃምን ብቻ አይደለም የምታጠም ነው፣ ትጨርሳችኋለች። ወይኔ ረና በእናንተ እኮ ሀያ አራት ሰዓት ቪዲዮ መስራት እንዴት እንዳስጠለን እኛንን የምናውቀው ማለት ነው፣ እኛና ፈጣሪያችን። የብር ቻናላችን ድክም እንዳይልና እንዳይወርድ ፈልገን ነው እንጂ ማለት ነው ቤተሰብ እንዴት እንደሰለቸን፣ እንዴት እንዳስጠሉን፣ እንዴት እንደዘጉን እኛ ነን የምናውቀው። የምር የትኛውም ዩቱበር ያልሰለቸው ዩቱበር አለ ብዬ አላስብም። ሁሉም ሰልችቶናል። እኔ ብቻ አደለውም። የምር እኔ ልሰራ ራሱ አልፈለግኩ ነበረ፣ ግን የለመደ ቻናል ደግሞ ካልተሰራበት ይወርዳል። ለዛ ነው ግድ ሆኖብኝ ነው። የለ አንሸግልት አንቺ ደግሞ የሆች ዝፍጥ ማለት ነው። አሁን ልጆቹ ሳትጨርስ እንደጨርስብን እውነቴ ነው የምላችሁ። ውድ ቤተሰቦች አምናች ተቀበሉ እቺ ሴትዮ አብርሃም ጋር ማለት፣ አሁን ፕራንክ ብላለች። ነገ ቀን አለመግባቷ ዋስና የላችሁም። ነገር ግን ከገባች ከገባች ማለት ነው፣ ቤተሰብ አራኦ እሬ ብላችሁ ነው ሰልፍ መውጣት ያለባችሁ እንጂ ልጆቹ ጠቅለ እንደ ጅብ ነው የምትበላቸው። ጠቅልላ ማለች አብርሃምን ብቻ አይደለም የምበላው። ልጆቹ ጠቅላለ ትበላብናለች፣ ትበክልብናለች ውነዴ ነው ብላችሁ እና አንድ ሴት ነው እንዴ ወንድና ሴት አብረው እንዴት አንድ ቤት ይኖራል? በነገራችን ላይ እሷ አታፍርም፣ አታፍርም ታፍራለች ብዬ አላስብም። ለማንኛውም ውድ ቤተሰቦች እንግዲህ ወደ አዲስ አበባ ተመልሰናል ብለዋል። ምንም ቪዲዮ የለም። በቃ እርማቸው አውጡ ጋይዝ፣ እርማቸው አውጡ። ሰሞኑ የቅልቅል ቪዲዮ፣ የድግስ ቪዲዮ፣ የሰርግ ቪዲዮ ስትሉ ለነበራችሁ ደህና ሰንብ እውነት ደህና ሰንብቶ። እኔ ራሱ በጉጉት እየጠበቅኩኝ ነበረ። አፈር ያስበላችሁ እናንተ ዱቆታ ሙላ፣ ምንነበረበት ለነገሩ አልቀረጹም እንዳይባል ካሜራ ሳይኖር እነሱ ዩቱበር ሆነው ሞተው ነው ቆመው፣ ይሄ ቪዲዮ ሳይቀርጹ ወይስ ከዚህ በኋላ አብርሃም ትንሽ ቆይቶ ከሳምንት በኋላ ከሁለት ሳምንት በኋላ ቡታጀራ ሄድኩ ብለው መልስ ተጠራ ሌሉ ነው። እኔ አላቅም። ውድ ቤተሰቦች እንግዲህ ያው ከሩታም ጋር እንዳልታረቀ ሰው አይነት ነው እንግዲህ እየሆኑ ያሉት አዲስ አበባ መልሰ ሄደን አላላሉም። ስለዚህ እስከ ሄዱ ድረስ ሩታዬ ቡታጀራ ናት። እንግዲህ ተመልከቱ እንደምን እየተካሄደ ነው። ይሄ እንደው ምን ነበር ጥሩ ጥሩ ነገራችሁ ብትፖስቱ እንደዚህ ዘልዛላ የሆነች ዝልዝል ያለች ቆሻሻ ሴት ከምታመጡብን ማለት ነው። ራሳችሁን እንችላችሁ። ወንዶቹ አሁን ያው አብርሃም ቤቱ ብዙ ሴት ወንዶች አሉ፣ ሴቶች ልል ነበር ወንዶች አሉ። ከነሱ ጋር የሆነ ስትቀላለሉ ክራንክ ምናምን ዘቁጭ ብላችሁ ብትሰሩ፣ የምሬ ነው የምላቸው። አማይመለከታችሁ ማለቴ አማያየችሁ ተመልካች አይኖርም ነበረ፣ ሁሉም ይመለከት ነበረ። እና እንደገና እንዴት እዚህ ስትበጣ ደግሞ ይቀፋል። ሴት ልጅ ትውጣ። በእንደዚህ አይነት ነገር እሷ ራሷን አርክሳለች ብላችሁ ደግሞ እናንተ ራሳችሁ ማርከስ አለባቸው እንዴ? ራሷን አውርዳለች ብላችሁ። ለማንኛውም ቤተሰብ ተገዝታ ነው፣ በየወሩ ብር ይከፈላታል። አሁን ደግሞ ቻናል ስለተከፈተላት፣ በነገራችን ላይ ደግሞ አትንጫጩ፣ የእሷ ደጋፊ እውነት አትንጫጩ ስራ ነው አውቃለሁ። ግን ሴት ልጅ በዚህ ልክ አትውረድ፣ ጥሩ አይደለም። ወደ ኋላ ህይወት ለምሳሌ ልጆቿን፣ ለልጆቿ ምን አይነት ነገር ነው የምታስቀምጠላቸው እዚች ምድር ላይ? እናንተ ለልጆቻቸው የምታስቀምጡትን ነገር እኮ ንጹህ ነገር መሆን አለበት። ቆሻሻ ነገር አይደለም ለልጆቻቸው ማስረከብ ያለባቸው፣ ንጹህ ነገር ነው ማስረከብ ያለባቸው። ገባቸው አይደለም? ነገ ልጆቻቸው አንገት የሚደፉበትና የሚያፍሩበትን ነገር አይደለም የምትሰሩት። እያንዳንዱ እናት እያንዳንዳቸው እያንዳንዶቻችሁ ልበላቸው እ እናቶች ልጆቻቸው ነገ አንገት የሚደፉበትና የሚያፍሩበትን ስራ አይሰሩ። የትኛው ይሄው ልጄ ትላለች። የሆነ ቆሻሻ ነገር ለመስራት ስትፈልጉ ራሱ ልጄ ብለው የሚያስታውሱ ብዙ እናቶች አሉ። ነጌ ለልጄ ለምን ነጌ ልጄ የሚያፍርብኝ ስራ ለምን እሰራለሁ ይላሉ። ገባችሁ አይደለም ስለዚህ እሷም ደግሞ ይሄ ነገር ዋኗ መነጣለው ስራ መሆኑን ድብ እናደርገን እናቃለን። ድንቁሩ አይደለንም ድናቆርትም አይደለንም። አውቀን ነበረ ስናሽቃብጥላቸው የነበረው እና አብርሃም ደግሞ የሚመጥነው ቦታ አይደለም ያለው እየተገኘ ያለው እሱ መገኘት የነበረበት የት ነበረ? አሁን እነረሙ ጋር ነበረ አሁን ከነዚህ ወንዶች ጋር ጓደኞች ጋር ፕራንክ እየተደራረገ ብሎግ የእለት ብሎግ ራሱ ሰርተው ቢለቁ ማንም ያሄላቸዋል ማለት ነው። ማንም በእርግጥ አዎ፣ እኛ የሴት አባዜ ይዞናል። ቆሻሻ ነገር ሲፖሰት ነው እግር ብለን ሄደን ምናየው ነገርን አያቸውም። ጥፋቱም ደግሞ የእኛ ነው ማለት ነው። ውድ ቤተሰቦቼ እውነት ለመናገር እኔ ያስጠልተውኛል። የምሬ ነው የምላቸው፣ በጣም ነው እንትን ያለኝ እኔ ቻናሌ እንዳይወርድ ብዬ እንጂ ማለት ነው። እጭ ዘጊዎች፣ ሩታይ ደግሞ የአንቺ ስከፋ አሁን አንቺ ባልሽን ባስቀመጥሽበት ቦታ ልታገኘው ነው እንዴ? የተነካክቶ ነው የምታገኘ እኔ እነግሬሻለሁ። አንቺ ቡታጀራ ሆነሽ እሱ አዲስ አበባ ሆነ። እሱ አዲስ አበባ ሄዳ ማሰላ፣ ደህና ሁኝ። ደግሞ ነገ ስታለቅሽ ናይ እውነት አንቺ ዛሬ በፈቃደኝነት ሰጥተሽ ነግስ ተለቅሽና፣ ያሉ አብርሃምም ደግሞ ራስህን አስከብረህ በቃ ጥሩ ቪዲዮ ልቀቅልክ እንደነረሙ እንዲህ። እውነት ዛሬ ደስ ብሎኝ ነበረ ወላሂ በዛ ቤት ሲመጣ ማለት ነው። ለማንኛውም ጋይ ሰላሙን ወደኝ።